ቆይ ሰውነቴን ያሳየው። ይኸው የኔ ሰውነት ይሄን መስሎ ይታያለሁ። ወይ እንጣዋ አሉኝ የሆኑ ሰው። አባባ ወይ እንጣው ማለት ቀጫጫ አሉ ማለት ነው። ከዛ እኔ ሀይ ውዶቼ፣ እንዴት ናችሁ? በስተመጨረሻ መጣሁ። ወደ ዩቲዩብ ደግሞ ተመልሼ መጣሁ። ጠፋሁባችሁ። ወይኔ፣ ዝናብ እየመጣ ነው፣ ቶሎ ቶሎ ላውራችሁ አይኖ ጠፍቼ እንደነበርና በጣም ይቅርታ ሁላችሁንም። ግን ምክንያት አለኝ፣ የጠፋሁበት ምክንያት አለኝ፣ አሳማኝ ምክንያቶች አሉኝ። በቀላሉ እየከሳችሁ ነው ወይ በጣም ብዙ ጥያቄዎች አላችሁ፣ እና እኔም ደግሞ በቃ ከአቅሜ በላይ ሆኖ ነው የቆምኩትኝ። ምክንያቱም ዩቱብም እየለፋም እየሰራም ብዙ ነገር ለመመለስ እየሞከርኩም፣ ሁሉም ሰው የሚፈልገው ቤት ለቤት ምክር እንድሰጥና ሁሉም ነገር ላይ ነውና፣ እንዴ ለምን ብዬ በቃ ተውኩትኝ። በዛ ምክንያት እንጂ እኔ በጣም ነው የምወዳችሁ የዩቱብ ፋሚሊዎቼ ነምበር ዋን ናችሁ። ባይደ ወይ ለቲክቶክ ቤተሰቦች እንዳትናገሩ እንጂ ስንት ኪሎ እንደገባው ታውቃላችሁ። ስንት ኪሎ አርባ ምናምን ኪሎ ገብቻለሁ። ግን ይህ ምን በጣም ቺት እያረኩኝ ነበረ። እበላለው፣ ጠጣለው ምናምን ደስ የሚለው ነገር ይሄ። በቀላሉ የመክሳት የሚባለው ነገር ላይፍ ስታይል ስለሆነ ሰውነታችን ስለሚለብደው ከሆነ ሰዓት በኋላ ስናቆመው ምንም በቃ ሰውነታችን በዛው ነው የሚቀጥለው እንጂ እኔ በጣም ቺት አድርግ ያለው የቺቲንግ አንድ ወር ነው የማይደረጉ ነገሮች ለመክሳት አድርጌ ነበረ። ህፃን ልጅ መሰልኩኝ። ህፃን ልጅ መሰልኩኝ። ወይኔ ሰው ልንገራችሁ። ሰው ሚሉያ አረሰቱ ስንወፍር ክሱ ክሱ ክሱ፣ ስንከሳ ወፍሩ ወፍሩ ወፍሩ። እሽ ምን አየር ላይ እንጠልጠል? አየር ላይ እንቅርላቸው። ማክሰኞና አርብ ከዚህ በኋላ አለሆይ። ለዛሬ ቪዲዮችን ግን ጠቅለላ አድርጌ ብዙ በጣም ብዙ ጥቅ ጥያቄ ነው የምጠየቀው። ምንም ነገር መንገድ ላይ ሁላ አስቆሞ ሰው ይጠይቀኛል እንደዚህ። ዩቲዩብ እንኳን እየሰራው ለዛ ነው የተውኩት ዩቲዩቡን። ዲልፋት ብቻ ሆና መንገድ ላይ ይጠይቁኛል አሁን ባለፈው ብታዩ ማለት ነው እያሉ አሞት ወድቆ እግዚአብሔር ይመስገን ብቻ ተሰፋ ግንባሩና አረት ልጅ ግንባሩን ተሰፋ ክሩ እንዴት ነው ራሱ ነው የሚረግፈው? ምናም ምናም ስል ው- አይዞሽ አይዞሽ አይዞሽ ግን ቦርጭ መቀነሻው እያለ የሚጠይቀኝ ህዝብ ጋር ለዛ ነው የተኩትኝ። በቃ አያልቅም ብዬ በቃ በጣም ከፍቶ ነበረ እመቤቴን በቃ ማንነት ያደረገው ሰው ብታዩ ክብደት መቀነስ። እኔ እኮ በጣም ሌላም ሌላም ነገሮች አሉኝ ደስ የሚሉ ስለሱን ብትጠይቁኝ ደስ ይለኛል። ማካፈል የምፈልገው ተጫዋች ነኝ ወክ ማድረግ ወዳለሁ ሆቤን እስኪጠይቁኝ፣ የፍቅር ዘፈን መስማት ፈልጋለሁ። ሰሞኑም አዲስ ላይፍ ደግሞ ልጀምር ተፍ ተፍ እያልኩ፣ ስለ እሱ ማን ጠየቀኝ? ጡት ማጥባት ካቆምኩኝ ይኸው፣ በስተመጨረሻም እግዚአብሔር ብሎ ተመስገን ነው የምለው። ጡት ማጥባት አቆምኩኝ። አሁን አንድ ወር ሊሆነ ነው ጡት ማጥባት ካቆምኩ። ልጄ አራት ዓመት ሊሞላው ነው። እሱ ራሱ ብዙ ያነጋግር ነበር። ማን ይጠይቀኛል ስለሱ? ዩቲዩብ ላይ ነው ደስ የሚለኝ። ዩቲዩብ ላይ ፎከስ አድርገን ስለ ክብደት መቀል ማንኛውም በመልካም እንጠያየቃለን፣ በመልካም እንመልሳለን ብዬ ስላሰብኩኝ ነበር። እና ከዛ በኋላ ሐሞቴ ፈሱ። የጠፋሁት በዚህ ምክንያት ነው። በቂ አልነበረም። በጌ ሳምንቱ ጊዜን እየቆጠብኩኝ ዩቲዩብ ቪዲዮ ብለቅም ይሄ ጥያቄዎቹ በቃ ኮንተንት ስራዬ ይሁላ። በጣም ተበላሸብኝ ብታዩ ማርያም። ምን ለዛ ነው እንትናል ኩባችሁ እን ብዙ ሮሮ መሰለኝ። ስለዚህ የዛሬውን ቪዲዮ ምንድነው ምናረገው በአብዛኛው የምትጠይቁኝን ጥያቄዎች፣ የመጨረሻ ቪዲዮ ስሰራ የምፈልጉትን ጠይቁ ብዬ ነበረ። እሱን ነው ጠቅለላ አድርጌ የምነግራችሁ። ክብደት ለመቀነስ የኔን ቻሌንጅ ለተቀላቀላችሁ፣ በቀላሉ መቅሰት ይቻላል። ኦፍኮርስ ይቻላል። የዛሬ ኮራቶች በፊት እኔ 74 ኪሎ ነበርኩ። አሁን 40 ቤት ገብቻለሁ፣ ብታምኑም ባታምኑ። ሶ ኢትስ ፋይን። ተቆጣው እንዴ ተቆጣው ተቆጣው መሰለኝ ይቅርታ እናንተ አይደላችሁም እናንተማ እዚህ መብታችሁ ነው ቤታችን በዚህ ሰዓትማ ስለ ውፍረት የምናወራበት ነው በእንደዚሁ ጠቅለል አድርጌ ለመጀመሪያ ያህል ይህን ቪዲዮ አጭር ነው የማደርገው ከምትጠይቁኝ ጥያቄዎች መካከል ልመልስላችሁ ነው የመጣሁት። በአብዛኛው የካሮች ጁስን አሁን ከሁሉም ነገር በተለይ ብዙዎቻችን ቦርጭ ስለሆነ የሚያስቸግረን ያው ስቴፑን ታቆታላችሁ። ለመክሳት የኛው በቀላሉ የመክሳት ቻሌንጅ የመጀመሪያው ሳምንት ከሚለው ጀምሮ ማየት አለባችሁ። በመሀል መታችሁ ጥያቄ ብስትጠይቁ እኔም እደክማለሁ። አብሮኝ እየተጓዙ ያሉትንም ፖዘ እንዳደርግ ነው የእነሱንም እያደረጋችሁኝ ያላችሁት። የመጀመሪያው ሳምንት ከሚለው ጀምሮ ብታዩ በጣም ረጃጅም ምንም አይነት ጥያቄ አሁን ልጠይቁ የምችሉኝ የሚመልሱ የአራት ሳምንት ቪዲዮ አለ። ከዚህ ቪዲዮ በታች ያሉት አራቱ ቪዲዮዎች ስንጀምር ምን እንደምናረግ፣ ሁለተኛው ሳምንት ምን እንደምናደረግ፣ ሶስተኛው ሳምንት ምን እንደምናረግ፣ አራተኛው ሳምንት ላይ ምናረጋም በዛ ህይወት ይቀጥላል ብለን በዛው ኪሎችንን ሽንቅጥቅጥ የምናረግበት ሁሉ የሚስጥር አይደለም። ሁሉ ልጠይቁ የምችሉት ጥያቄዎች በሙሉ እዛ ላይ ያለላችሁ። ለዛ ነው። ቆይ ውሃ ልጠጣ። አክስቴን ያስከሷት ይሄን ኒኬል 120 120 ብር፣ በጣም ነው የምወደው፣ ልጅነቴን ነው የሚያስታውሰኝ። ጣላ አይደለም ደግሞ የምጠጣው ውሃ ነው። መጠጥ ባይተው ያወፍራል። በተለይ ብሎቲንግ ሆድ ምናምን ያስጨምራል። እሱንም እነግራችኋለሁ። በቃ ጥያቄዎቹን ጠቅላላ አድርጌ መልሼ ከዛ በኋላ ወደ ቻሌንጃችን እንድንመለስ ነው። ለካሮት ጁስ እኔ ካሮት ጁስን በጣም በአንደኛ ደረጃ ማስቀምጠው ለመክሳት ከምንጠቀማቸው ነገሮች ምንድነው። እኛ ሴቶች ስንሆን በአብዛኞቻችን ቦርጫችንን፣ ሆዳችንን ነው መቀነስ የምንፈልገው። እናቶች ደግሞ ከሆንን ማሚ ፑቻ አለ። የኔውም ብታምኑም ባታምኑም ከላይ ፓካልኝ፣ ከታች ግን ማሚ ፑቹ እንዳለ ነው ገና። የኔ እንኳን አርባ ምናምን ኪሎ ገብቼ እንኳን ገና አልቀነሰም፣ መጨረሻ የሚከሳው ነገር ነው። ስለዚህ እሱ ነገር ነው ብዙዎቻችሁ የምጠይቁኝ ስለ ካሮጁስ ነው። ካሮጁስን እኔ ሰክሰስ በጣም አሪፍ ነው ይሰራል ብዬ የማስበው ሆድ ብቻ ለመቀነስ የምታስቡ ካላችሁ ካሮጁስን ማታ ላይ ነው መጠጣት የምችሉት። አሰራሩ ለምትሉኝ በሙሉ አሰራሩን በደንብ ፉል መረጃ የሚሰጥ ቪዲዮ ከዚህ እነዚህ አራት የአራት ሳምንት ቪዲዮ የለቀኩት ውስጥ አለ እና ካሮጁስን ማታ ላይ ማታ ላይ ውሰዱ። እንትንም ትንሽ ቅር ያለኝ ነገር ደግሞ የካሮት ጁስ ላይ እርድም እያደረጋችሁ የምትሰሩ አይቻለሁ፣ ኮንተንት ምናምን፣ ጥሬ እርድ እኔ እርዱ የሻዩ ላይ ስላለ ባትጠቀሙ ብዬ መርጣለሁ። ምክንያቱም እንዳልኳችሁ ላይፍ ስታይል ነው መሆን ያለበት። ካሮት ጁስ ሲጠጣ ራሱ የቀመሳችሁት እዚህ ኮመንት ላይ መርታችሁ እንደምትመልሱ አውቃለሁ፣ እንዴት እንዳስከሳችሁ፣ በዛው ልክም ደግሞ እንዴት ሱስ እንዳለው፣ እንዴት ደስ እንደሚል፣ ፊት እንዴት እንደሚያጠራ ሲጠጣ ራሱ የሆነ ያለው ስሜት ምናምን እንዴት ደስ እንደሚል ኦርጋናችንን ምናምን እንዴት ዲቶክስ እንደሚያደርግልን እና በጣም አሪፍ ነው። እና ማታ ላይ ጠጡ፣ እርዳታ አድርጉበት። እንደኔ እንደኔ ብዙዎቻችሁ የምትጠይቁኝ እሱን ነው። ሁለተኛው ደግሞ የቅመሙን ሻይ ደግሞ፣ ስለ ቅመሙ ሻይ የምትጠይቁኝ ደግሞ፣ የቅመሙ ሻይ ስፔሲፊክሊ ለሆድ ወይ ለእጅ ምናምን አይደለም። የቅመሙ ሻይ እሱም ሬሲፒ አለላችሁ። ብዙዎቻችሁ የምትጠይቁኝ የቅመሙን ሻይ የምትጠጡት ያው፣ ጧትም ማታ መጠጣት ትችላላችሁ፣ ኤኒታይም መጠጣት ትችላላችሁ። ዱቄቱን ይዛችሁ ውሃ ብቻ እየጨመራችሁ ባላችሁበት ቦታ መጠጣት ትችላላችሁ። የቅመሙ ሻይ ሙሉ ኪሎ ነው የሚያስከሳው ሙሉ ኪሎ ነው የሚያስከሳው። ሙሉ ኪሎ ስላችሁ ኪሎ በደንብ ለመቀነስ ቁጥር ቁጥር በደንብ ያስ ሙሉቅ ነው የሚያረጋችሁ እንጂ አሁን ሆድ እዚህ ጋር ተቀምጦ ቂጤን ብቻ የሚያወርድ ምናም ካላችሁ ስፖርት ስሩ። የጡት ስፖርት አለ፣ የቂጣ አለ፣ የሆድ የኛ ጋር እንደዚህ የለም። በቃ ያው በቀላሉ የምንከሳበት ነገር ዲዛድቫንቴጅም አለው። ምንድን ነው? መርጣ አይከሳም ሰውነታችን፣ የምንጠቀማቸው ነገሮች ስለዚህ የቀመምሻዩ ጧት ማታም ማታ መጠጣ ትችላላችሁ ጁስንም ጧት ማታም ማረክት ትችላላችሁ ለእኔ ግን በደንብ የሰራልኝ በተለይ ሆዴ ላይ ቤት ጉድ ያ ለውጥ ያመጣልን ማታ ነው የምንጠጣው ጠጣ እንደ በህጋችን መሰረት እስከ 12 ሰዓት በኋላ አንበላም አይደለም ስለዚህ ሻዩን እንጠጣለን የካሮት ጁስ ሹድ ቢ ላስቲንግ መጨረሻ ላይ ለንተኛ ስንል ብንጠጣው ሞር ኢፌክቲቭ ነው በያስባለ ጠዋት ስንነሳ በትኩስ ነገር ነው ብንጀምር ደስ የሚለኝ የካሮት እኔ ጧት ላይ ቱ ብዙ ጊዜ አልጠጣውም። ሳምንት የሚሆን አልጠጣሁም። ከሶስት ወር ውስጥ ሀያ ምናምን ኪሎ ስቀንስ ማታ ላይ ግን አይቀርም ነበረ፣ ማታ ላይ አይቀርም ነበረ እና በሱ ነው። ቀን ላይ ትኩስ ነገሩ ና ብዙ ጠዋት ምስትነሱ ትኩስ ነገሩም ይሄ የሻዩን ሬሲፒ በጣም አሪፍ ነው። እሱም ሻዩም ሄልዚ ነው። ጤናማ በሆነ መንገድ መክሳት እንደምንችል ለሚያሳየን ውልቅ ነው የሚያደርገው። እሱን እናድርግ ከዛ ውጭ እንደተባባል ነው ዳቦ ይቆማል። ዳቦ እንደቆመ ነው ስኳር መብላት እንደቆመ ነው። እራት እናቆማለን። ከዛ ቀን ላይ የፈለጋችሁትን ነገር መብላት ትችላላችሁ። ብዙ ጊዜ ተደጋግሞ የምጠይቁኝ እኔም ተደጋግሞ የምመልስላችሁ ነገር እነዚህ ናቸው። ከዚህ ውጪ ማክሰኞ ስለምመለስ ክረምት ትን ጥያቄ እየጠየቃችሁ እኔም እየመለስኩ አብረን አዳዲስ ነገሮችም እየሞከርን እንሄዳለን ማለት ነው። እዚህ ቪዲዮ ስር ኮመንት ላይ ሌላ ቦታ ሳይሆን እባካችሁ ቲክቶክ ላይ ቤትም እያንኳኳችሁ መንገድ ላይም ፌስቡክ ላይም ሌላ ሀገርም ስታገኙኝ ሳይሆን እዚህ ቪዲዮ ዩቲዩብ ስር ኔ የክብደት ጥያቄ ካላችሁ ጠይቁና እኔ ማቆቆ ነው እመልሳለሁ። አማክሬን ቢሆን እየመጣን አብረን ተደጋግፈን ናቸው አብረን እንገፋለን፣ እንከሳለን፣ ህም ህም ህም እንላለን አብረን ምን ታስባላችሁ? እሱን ይመስላል ቆንጆ ፕሮግራም አዘጋጅቼላችኋለሁ። ማታስቡ ቺት ያደረጋችሁ ካላችሁ መክሳት ጀምራችሁ ያቆማችሁ ካላችሁ የሆነ ኪሎ ቀነሳችሁ፣ ከዛ ደግሞ ኪሎአችሁ ስታክ ያረገባችሁ ካላችሁ ምናምን ምንም እንዳታስቡ፣ ሁል ቀን አዲስ ቀን ነው። በእኛ አብረን ሀብለን ደግሞ ይህን ሳምንት እንጀምራለን ማለት ነው። የኔ ጀግናዎች የኔ ላቮች የኔ ኬኮች አይ ላቭ ዩ ባይ።